ኪዳነ ምህረት ደጅ ሄዶ ያፈረ ማን ነው ወገኖች? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጅኝ ብሏት ምስጢር ያልተፈታለት፣ ቋጠሮ ያልተበጠሰለት፣ የተሰነጠቀው ያልተጠገነለት፣ የተሰበረው ያልታደሰለት፣ የፈረሰው ያልተጠገነለት ማን ነው ወገኖች እንዴ? ከጥቅስ በላይ አይደለች እንዴ? እሷ ምእመናን፣ እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁ ይህ ነው ለእኔ አትታዩኝም፣ ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው፣ አሉ አንድ በአረቧ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል፣ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ባለበት ድንቅ ድንቅ ታምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይህ ሰው ወደዛች ሀገር እጅግ ባለጸጋ ነው ልጅ ትሰጠው ዘንድ ለመማጸን ወደዛች ሀገር ይሄዳል። እንደ ደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተ ክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ፣ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ ሁለት መቶ ሺህ ዶላር ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው ነው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት።